ሶስት ዋና ዋና የሚያዘምሩ ጉዳዮች ስላሏቸው ስላሉን ሊቃውንት ከሁሉም ወረዳ ቤተ ክህነት አሉ የተባሉ ሊቃውንት መጥተው ለአምላካቸው ለርሶትም ለሆነው ጉዳይ እየዘመሩ ነው ያሉት። በረከቶ ታይለያቸው። ብፁነቶ ክቡር የዚህ ሀገረ ስብከታችን ዋና ስራ አስኪያጅ፣ የተከበራችሁ የዚሁ የሀገረ ስብከታችን የመምሪያ ኃላፊዎች፣ እንግዲህ በዛሬው በክብር እንግድነት ወይም በባለቤትነት ከማስተናገድ ባሻገር ብፁዕነትዎ በድንግልና ዘወለደሃ ሲልም ስለሰማው በእርሶት መስራችነት መስራች ጭምር ሆነው ሁናችሁ ሁነን ስለተገኘን የተለየ ክብር ስለሚሰማን እስኪ እግዚአብሔርን አመስግኑት ሁላችሁ። ብፁዕ አባታችን የሁለቱም አህጉረ ስብከት ሊቀጳጳስና በተለየ ሁኔታ የዚህ ሀገረ ስብከት መስራች የሚለው ታሪክ ስለተጻፈ ነው። በዚህም ክብር ይሰማናል። ከዚህ በመቀጠል እንግዲህ ከፊት ለፊትም በሁሉም በመቀመጫ ስፍራው የተቀመጡት ሁሉ ሊቃውንት በእውነቱ በጣም ታላላቅ የቤተክርስቲያን አባቶች ሊቃውንት አሉ። በብዙነታቸው መልካም ፈቃድ በጣም የምናከብራቸው እውቁ ሊቅ መምህር ማይበል ፈጠነ የባህር ዳር ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊና የፈለገገነት ቅዱስ ጊዮርጊስ ካቴድራል የአራቱ ጉባኤያት መምህር የሆኑት በመካከላችን ተገኝተዋል። አጠር ያለ ጊዜ ተጠቅመው ወንጌል እንዲያስተምሩ ተጋብዘዋል። ወደ ሊቁ ይሄዳለን። ብፁ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የየመምሪያ ኃላፊዎች የቤተ ክርስቲያን ክብር ለመግለጥ የተገኛችሁ በልዑል እግዚአብሔር ስም እንደምን ዋላችሁ! ዮም በአለ ብዙ ትፍሲት መበደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን ዳዊት የሚለውን ቅኔ ማንሳት እፈልጋለሁ እንግዲህ ሁላችሁም የምታውቁት የት ቦታ አለ የማትሉት በዜማ ቤትም በአቋቋም ቤትም ያላችሁ ይሄ የዜማ ማጥኛ የሆነው ታላቁ ሊቅ ክፍለ ዮሐንስ ዘጎንደር የተቀኙት ቅኔ ነው እሳቸው ምን ብለዋል እንዲሁ ይሄ በደስታ ቀን ተገኝተው ቅኔ ሲያቀርቡ ያደረጉት ይህንን ነው ዮም እለተ ብዙ ትፍሲት በደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን ዳዊት አሉ ይሄ እንግዲህ ሲተረጎም ዮም ያሉት ራሱ በዓሉ ደብረ ታቦር ስለሆነ ነው። እና የዛሬው ቀን እለተ ብዙ ትፍሲት፣ ፍጹም ተድላ ደስታ የተገኘበት ትልቅ ቀን ነው አሉ። ከዚያ በኋላ እስመ በደብረ ታቦር ቆመ ፈጣሪ ወደ ኢየሩሳሌም ይሄድን እንደሆነ መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ቆሞ ይታያል። ወደ ደብረ ብርሃን ዳዊት ወደ ሀገራችን ወደ ኢትዮጵያ ይልቁንም ልቁ ክፍለ ዮሐንስ ቅኔ ወደሚያስተምሩበት ወደ ደብረ ብርሃን ስላሴ የተመለስን እንደሆነ ንጉሠ ነገሥቱ ዳዊት በፊታችን ቁሟል ብለው ነበረ እና የዛሬ ዕለት ይህን ነው የሚያስተረጉመው። ዮም ባለብዙ ትፍሲት አዎ እስመ በሰሜን ጎጃም ቆማ አብርሃም። እንግዲህ ወደዚያ ወደ ወደ በደብረ ብርሃን ዳዊት ያለውን ያው ወንፈ ፈለገገነት ቢሆንም ችግር የለውም። ያው ዜማ እንደረዝ እንጂ ይሰብራል እንዴ? አይሰብርም አይደለ። እስመ በደብረ ታቦር አበሬውላችሁ። ጧት በደብረ ታቦር ቁመው ነበረ፣ ፈለገገነት ቅዱስ ጊዮርጊስ ሊቃውንትን እየመረቁ ማለት ነው። ከሰዓት ደግሞ በሰሜን ጎጃም ሀገረ ስብከት ተገኝተዋል ብፁዕ አባታችን። ስለዚህ ቅኔውና እለቱ ምስጢሩና ንባቡ እንዲሁ ሊዋሃድ ይችላል ብዬ የመረጡት ነው። እንደነገርኋቸው ለማስተማር ያህል አይደለም። ሌላው ደግሞ እንግዲህ የዛሬ ሳምንት በፈለገገነት ቅዱስ ጊዮርጊስ ቁመው ነበረ። ቅዳሜ ነው፣ ቀኑም አልተቀየረም። በዚያም ታላቅ ደስታ ነበረ፣ ቅኔውም ነበረ፣ ወረቡም ነበረ፣ ሁሉም ነገር ነበረ። ይኸውም ነው። ዛሬ ደግሞ እለቱም ቅዳሜ ነው። ሰዓቱም እንዲሁ ተመሳሳይ ነው። በሰሜን ጎጃም ደግሞ ቁመው ተገኙ ብፁዕ አባታችን። ሊቃውንቱም እንዲሁ በተመሳሳይ ነው የተገኛችሁና እንግዲህ ሁላችንም ለዚህ ዕለት ያደረሰ እግዚአብሔር አምላካችን የተመሰገነ ይሆን። እግዚአብሔር አብርሃምን በሞሪያ ተራራ ታላላቅ ምስጢር ነግሮት ነበረ። እንግዲህ በኦሪት ዘፍጥረት ምዕራፍ 22 ቁጥር ሁለት ስንመለከት እግዚአብሔር አብርሃምን ከሀገሩ አወጣው፣ ከዘመዶቹ ለየው በዚህ ምንድነው በቤቴል አንከራተተው፣ ግብፅ አወረደው። ይህን ሁሉ መከራ ካለፈ በኋላ ግን እግዚአብሔር ትክክለኛውን ምስጢር የገለጠለት ሞሪያ በሚባል ተራራ ነው። ሞሪያ ሞሪያ ማለት ብርሃን ማለት ነው። ለምንድን ነው ሞሪያ የሚባለው ተራራ ብርሃን? ይሄ በሌላ አነጋገር ሞሪያ ታኦሪያ ማለት ብርሃን ማለት ነው። አሁን ሞሪያ በሚባል ተራራ ላይ እግዚአብሔር ማን ነው? እግዚአብሔር ለአብርሃም ብርሃን ለብሶ ብርሃን ተጎናጽፎ የታየው ቦታ ነው እና እዚህ ሞሪያ ሲደርስ፣ ከዚያ በፊት ያልጠየቀውን፣ ከዚያ በፊት ያልፈተነውን፣ ከዚያ በፊት አናግሮት የማያውቁን ትልቁን አብርሃምና እግዚአብሔር የመጨረሻ ቃል ኪዳን የተገባቡበትን ወይንም ደግሞ አብርሃም የሚፈተንበትን እግዚአብሔር ደግሞ አብርሃምን ፈትኖ የአብርሃምን ጽድቁን ለክቶ አርከ እግዚአብሔር አብርሃም የእግዚአብሔር ወዳጅ የተባለበት ትልቁ ያ ተራራ ነው ሞሪያ ተራራ ያ ሞሪያ ተራራ ምንድን ነው ከተባለ ተሰደ ምንድን ነው ከሀገር ተለያለው አብርሃም በዚህን ጊዜ ከሀገሩ ተለየ በዚህ የመነኮሳት አባት ተባለ። መነኮሳት ሲመንኑ ከሀገራቸው ወጥተው ወደ ሌላ ነው የሚሄዱ አበብዙሀንም ተባለ። ምክንያቱም ከነበረበት ከካራን ሲወጣ ብዙዎችን አስከትሎ የብዙዎች አባት ሊሆን ስለ እግዚአብሔር ስለወደደ አበብዙሀን ተባለ። በሐዲስ ኪዳን ደግሞ የመናንያን አባት ተባለ። መጨረሻው ላይ ግን እግዚአብሔር አብርሃምን ሰባት ጊዜ ቃል ለቃል አነጋገረው። በቤቴል አነጋገረው በከናን አነጋገረው ይህ ከላውዲዮን ላይ አነጋገረው አዚፍ ብሎ በሚጠራው ተራራ ቃዲስ በእነዚህ ሁሉ ካነጋገረው በኋላ የመጨረሻ ስራ እንዲሰራ የፈቀደለት ሞሪያ ከሚባል ተራራ ነው። ሞሪያ ከሚባል ተራራ እስኪ በእውነቱ የኔ የልብ ወዳጅ እንደሆን ለማወቅ ሰይጣንን ለማሳፈር ልጅህን ረድልኝ ያለው ሞሪያ ተራራ ላይ ነው። ባጭሩ ቀዳማዊ አብርሃምን ስንመለከት ልጅህን ሰዋለኝ ያለው አብርሃምም ልጁን ሰዋለት፣ እግዚአብሔር ይስሐቅን አስነሳው። ያንን ቦታ የምስጢር ቦታ አድርጎ እግዚአብሔር ባረከለት። የቀዳማዊ አብርሃም ትልቁን ስራ ሰርቶ ከእግዚአብሔር ጋር የተገናኘበት መሰላሉ የተተከለበት የቃል ኪዳኑ መሰላል የተተከለበት ቦታ ማን ነው ብያችኋለሁ? ሞሪያ ነው። ወደ ብፁዕ አባታችን ስንመጣ የብፁዕ አባታችን ተራራዎች ወይንም ደግሞ አድባራትን ገዳማትን የመሰረቱባቸው ሞሪያ የሚባሉ ተራራዎች ብዙ ናቸው። የእግዚአብሔር ቤተሰቦች መጀመሪያ ሊቀጳጳስ ከመሆናቸው በፊት እንኳን ብናነሳ ራሱ ርሳ አድባራት የሆነው የልማት አባት የተባሉበትና እንደው ለሰነፍጆች ስራ ያስተማሩበት ራሱ ራጉኤል አለ። መርካቶ ራጉኤል፣ መርካቶ ላይ እንግዲህ ሁላችሁም የምታውቁት ነው። እዚያ ቦታ ላይ ስራ ሰርተው ያስተማሩበት ትልቁ ሞሪያ ነው። ያማነው ራጉኤል ነበረ። ከዚያ በኋላ ሊቀጳጳስ ከሆኑ በኋላ ያው በፁነታቸው ይመሰክሩታል። አሜሪካ ሄዱ። በሄዱበት በረገጡበት ስቴት ባረፉበት ከተማ ሁሉ ያልነበረችዋን ቤተ ክርስቲያን እየተከሉ ሞሪያ ተራራ እያደረጉት ነው የመቱ በኋላም ከአሜሪካ ወደ ኢትዮጵያም እንደተመለሱ እዚያ በፊት በብፁዕ ወቅዱስ አቡነ ቴዎፍሎስ ተሰርቶ ፈራርሰው የነበሩትን የሐረርን ሀገረ ስብከት በሚገባ ገንብተው አስተካክለው እዚያ በኋላ ፍኖተ ሰላምን ታውቁታላችሁ። አዲስ ሀገረ ስብከት ነበረ። በረከታቸው ይድረሰኝና ድረሰንና ብፁዕ አባታችን አቡነ ቶማስ ያኔ ያኔ በእድካም ዘመን ያኔ አንደበታቸው እንኳን ረቶ መናገር በማይችሉበት ጊዜ እንደ ሙሴ በጣታቸው እየጠቆሙ ያስጀመሩትን እሱ አባታችን አቡነ አብርሃም አስጨርሰውት ነው ወደ ባህር ዳር የተመለሱት። ባህር ዳር ደግሞ ሁሉን አስተካክለው ሲጨርሱ አሁን ከቆምንበት ሞሪያ፣ ትልቁ ሞሪያ እንግዲህ ሞሪያ ተራራ ይችቦታ ቦታ ነት። የእግዚአብሔር ቤተሰቦች ኢየሩሳሌም ላይ ዋናው ትልቁ ሞሪያ ተራራ ላይ ዛሬ የተሰራች ጽርሐ ጽዮን ናት፣ መንፈስ ቅዱስ የወረደበት ምናልባትም ሂዳችሁ የሚያያችሁት ሳይታችሁታል። በታሪክም ካነበባችሁ የጀርመን ቤተክርስቲያን ናት ዛሬ ያለችበት ማን ጽርሐ ጽዮን ያኔ ሞሪያ ተራራ የነበረው ጌታችን ኢየሱስ ክርስቶስ ሲመጣ ጽራጽዮን ነው የተመሰረተበት። ይሄ ታሪክ ነው የምናገረው፣ እኔ የፈጠርሁት ቅን አደለም። መድኃኒታችን ኢየሱስ ክርስቶስ መጀመሪያ አብርሃም ልጁን ከሰዋበት ላይ መድኃኒታችን ኢየሱስ ክርስቶስ ወንጌል አስተምሮታል። በድሮ አጠራሩ ሞሪያ ተራራ ይባል ነበረ። ዛሬ ደግሞ ጽራጽዮን ነው የሚባለው። ቤተ ክርስቲያኑም የመንፈስ ቅዱስ ቤተ ክርስቲያን ታቦት የተመሰረተበት ዛሬም በጀርመኖች እጅ የሚገኝ ሁሉም ሰው ሂዶ የሚሳለመው ሞሪያ ተራራ ላይ ጸራ ጽዮን ነው። የመጨረሻውን ራት የበላበት ወደ ጌቴሴማኒም ከመሄዱ በፊት ለደቀ መዛሙርቱ ቡራኪ አድርጎ ስልጣነ ክህነትን የሰጠበት ያ ታላቁ ሞሪያ ነው። ስለዚህ ሞሪያን ስናነሳ ልክ የሞሪያ አንጻር የሚሆነው አይታችሁት ከሆነ ያኛውም የምስራቅ ብርሃን የሚያገኘው አሁንም ደግሞ እንዲሁ መስቀሉ የተተከለበት ሰርጎ ሰማያት የሆነው ትልቁ መስቀል ያለበት ሞሪያ ጽርሐሰ ይሆናለች። የመጨረሻዋ ይቺ ናት። አብርሃም እዚያች ቦታ ላይ ሞሪያ ላይ በሚገኝ ጊዜ ምረበዳ ነበረ፣ ተራራ ነበረ። አሁን ይህ ቦታም እንግዲህ ብፁዕ አባታችን ሊቃውንቱን አስከትለው ሲመጡ ምረበዳ ነው፣ ዛሬ ምረበዳ ነው። ይሄ ድንኳኑ ምኑ ምኑ ነው እንጂ ምረበዳ ነው። ይሄ ሲተከል አይደለ ታላቁ ሞሪያ የጠዋት ብርሃን የሚሰፍርበት እግዚአብሔር ጣቶቹ በጣቶቹ ጠቅሶ ለአብርሃም እዚህ ቦታ ልጅህን ሰዋልኝ እንዳለው ከዚህ ቦታ ቤተ ክርስቲያን ስራልኝ፣ መንበረ ጵጵስና ትከልልኝ፣ ሀገረ ስብከት አቆቁምልኝ ብሎ እግዚአብሔር ከዚህ ሁሉ መንደር መካከል የሰወረው ትልቁ ሞሪያ የመጨረሻው ሞሪያ ይህ ነው። ይህ ነው የእግዚአብሔር ቤተሰቦች። ነገ ሲመጣ ደግሞ ነገ እንናገራለን። አመሰግናለሁ። እንግዲህ ሊቁን የጋበዝናቸው በእውነቱ ወንጌል እንዲያስተምሩ ነው። ሁለቱንም ነው ያቀረቡት፣ ቃላዮት ያሰማልን አላስችል ቢላቸው ወደ ወንጌል ጠጋርገው የቅኔ ጥማታቸውንም በዚያው ጨርሰው ነው የተቀመጡ። ተግባብተናል። እንግዲህ ሊቁን እግዚአብሔር እድቤ ይጨምርልን፣ እናከብረታለን። ከዚህ በመቀጠል ያው እርስዎት መስርተውት እርስት እየመሩት ነው ያለው ከዚሁ ደግሞ ሌላ ሌላ ምን ጠብቀው ነገር ስላለ ነው ወደ ምን ጠብቀው ትልቅ ነገር እግዚአብሔር እንዲያደርሰን እንጸልያለን። ያው ምድረ በዳ ነው የሚለውን ቀይረን ማሳየት ነው። ሌላ ትልቅ ነገር የለም፣ እንቀይረዋለን። እስኪ ጸልዩልን ለሁላችንም። ከዚህ ቀጥለው በጣም የምናከብራቸው ምን ወዳቸው የሀገረ ስብከታችን ክቡር ዋና ስራ አስኪያጅ መልአከ ገነት አምደ ሃይማኖት ፈጠነ መልእክት እንዲያስተላልፉልን በታላቅ ትህትና ጠይቃለሁ። ብፁዕ አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ጎጃም እና የባህር ዳር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የክብር እንግዶች ሶበይ መጽ አብርሃም ተከስተ ብርሃን ወተቀደሰት ቤተክርስቲያን ምድረ ጎጃም በክብሮ ስፋት እንዳለ ሊቁ ያሬድ የቤተክርስቲያን አምድ፣ የሊቃውንት አባት፣ የእውቀት ባሕር፣ የእውነት ምንጭ የፍቅር ተክሊል፣ የትህትና ቀንዲል፣ ያስተዳደርና የልማት መሐንዲስ፣ የቅዱስ ሲኖዶስ ክብር ገባሬ ዘን በለድካም ሰማይ ዘን በለደም ትጉህ ዘይነጉ ብፁዕ አቡነ አብርሃም ብፁዕ አባታችን ወደውታለን እና የሶስት ዓመታት በመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነት የስራ ዘመኑን በሰላም አጠናቀው እንኳን በሰላም ተመለሱልን። ድጋሜ ወደ አዲሱ ሀገረ ስብከቶ በሰላምና በድል እንኳን መጡልን። ለዚህ ልዩ ቀን ስለደረሱልን እግዚአብሔርን እናመሰግናለን። እዚ በመቀጠል በመስቀሉና በኪደተ እግሮ የባረኩት ሁሉ የጽርቅና የበረከት ፍሬ እያፈራለሁ ሁሉንም በእግዚአብሔር ኃይል እየመሩ ከሶስት ተከታታይ ልዩ ኃላፊነትና የመንፈሳዊ ድል ዓመታት በኋላ እጅግ በሚወዱ ልጆችዎትና በመሰረቱት ሀገረ ስብከት በአካል ስለተገኙልን፣ የሀገረ ስብከቱን የመሰረት ድንጋይ ስላስቀመጡልን፣ በድጋሚ እንኳን በሰላም መጡልን እያልሁ የእንኳን ደህና መጡ ንግግሬን በማጠቃለል እንኳን ደስ ያለዎት። በጣም ደስ ብሎናል። የብፁነቱ ቦራኬ አይለይን። አሚን። ከዚህ በመቀጠል ትንሽ በስጦታ ሀገረ ስብከቱ አዘጋጅተዋል። መላከሰላም የፍሬም የዚህ ሀገረ ስብከት መስራችም በመሆንዎት በዚህ አጋጣሚ እንኳን ደስ ያለዎት፣ የእርስዎትም የጋራ ድካም ውጤት ስለሆነ ነው። መላከ ሰላም የፍሬም ስንል ሁሉም የመስሪያ ቤቱ የመምሪያ ኃላፊዎች ማለት ነው። ሀገረ ስብከቱ የወለደው ሌላ ሀገረ ስብከት ስለሆነ ይሄ የተለየ የተገነጠለ የማይገናኝ ሀገረ ስብከት ሳይሆን አንድ ስለሆነ እንግዲህ ብፁዕነታቸው ቁስ ብቻ ሳይሆን እየተሰጡ ያሉት ፍቅርና ክብርም ጭምር ነው እየተሰጡ ያሉት። በያላችሁበት አባታችንን እንድታከብሩልን በስትና እጠይቃለሁ።

ብፁዕነቱ የስቱልን ክቡር ዋና ስራ አስኪያጁ ለአዲሱ ዋና ስራ አስኪያጅ ስቱልን ከዚህ ቀጥሎ ለሀገረ ስብከታችን በጀት መምሪያ በጀት በጀትና ሂሳብ መምሪያ ኃላፊ ለሆነችዋ አንድ ፍሬ ድምቀት ወይዘሮ ሰናይት ጽጌ ላፕቶፕ ገጸ በረከት እየቀረበላት ነው። ከፍተኛውን ድርሻ በመስራት የምትገኝታችን ስለሆነች ክብር ይሰማናል እና ክብር ይሻለን። እኛም ከዚህ ቀጥሎ ክቡር ዋና ስራ አስኪያጅ መላከገነት አንድ ሃይማኖት ፈጠነም፣ ምንም እንኳን ለእርሶት የሚሆን ባይሆንም ለጊዜው ቢሆን በብፁነታቸው ተባክኖ መሰጠት ትልቅ በመሆኑ ትንሽ ስጦታ አቅርበናል። ልጆቹ ሀገረ ስብከቱ እባክዎ ብፁነቱ እንዲሰጡልን በትህትና እንጠይቃለን።

ሀገረ ስብከታችን ዋና ጸሐፊ ክቡር ሊቀ ብርሃናት በቃሉ ዳኛው ከሀገረ ስብከቱ ዋና ስራ አስኪያጅ በመሆን ሀገረ ስብከቱን ብፁዕነቱ እስካሁን ድረስ ሌትም ቀንም ቀናደፋ እያሉ እየመሩ ያሉ ትሁት መምህርና ወንድም ናቸው። ደርሳቸውም አንድ ካባና አንድ መጽሐፍ ቅዱስ ተበርክቶላቸዋል። እግዚአብሔርን አመስግን በክፉ ቀን እንደዚህ ሀገረ ስብከት የደረሱለት ሰው ማለት መመልክንፈ ናቸው። ብዙ ነገር እን ምን እናድርግላቸው ብሎ አሰበና ግድ የለም ብሎ ያዘጋጃት ትንሽ ነገር አለች ቅዱስ መጽሐፍ ነው። ከዚያ ባሻገር ወይ ቤተ ክርስቲያን ሲሄዱ ደረብ የሚያደርጓት ኢትዮጵያዊነት ያላት ልብስ ነው የተበረከተችላቸው። ቀ የመጨረሻውን ትምህርትና ተነፈና ቃለ ምዕዳን ብፁዕ አባታችን ልጆቹ እንፈልጋለንና በጣፈጠ አንደበተ ርቱዕ በሆነ ቃለ ትምህርት እንዲሰጡንና ቃለ ምዕዳን እንዲያስተላልፉልን እንደ ቤተ ክርስቲያን ልጅነቱ በታላቅ አክብሮት እጠይቃለሁ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዚህ እለት የተሰበሰባችሁ በሙሉ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች ከሁሉ አስቀድሞ ልውል እግዚአብሔር ቅዱስ ፈቃዱ ሆኖ በዚህ እለት በሰላም በፍቅር ስላገናኘን ክብርና ምስጋና ለእርሱ ተምረናል። እኔም ተምሬያለሁ። አንዳንድ ጊዜ ከአቅም በላይ የሆኑ ነገሮች ሲደራረቡ ጥያቄ በጥያቄ ጥያቄ በጥያቄ እያጫረ ለመናገርም ይከብዳል። ለእኔ እንደ እውነቱ ለመናገር ለመመጻደቅም አይደለም፣ ይህንን አለ ለመባልም አይደለም በትንሹ አገልግሎቴ በሚሰፈርና በሚቆጠር ትንሽ አገልግሎት ትልቁ ዋጋ ከፋይ የሆነው እግዚአብሔር የበለጠ እንድሰራ የሚያነሳሳ ወደኋላ እንዳላፈገፍግ ለምንም ይሁን ለምን ራሴን መስዋዕት ከማድረግ ደረጃ ቤተ ክርስቲያንን እንዳገለግል የሚያደርገውን ታላቅ አቀባበል በባህር ዳር ሀገረ ስብከት ዛሬም ደግሞ በሰሜን ጎጃም ሀገረ ስብከት በሁለቱም ሀገረ ስብከቶች ሲደረግልኝ፣ ሸክሞ ያንገዳግዳል። አንዳንድ ጊዜ ያላቅም የሚሸከሙት ሸክም ያንገዳግዳል። ጸሎታችሁ ይርዳኝ። አንዳንድ ጊዜ እንዲህ አይነቱ አቀባበል፣ እንዲህ አይነቱ ውዳሴ፣ እንዲህ አይነቱ ከፍታ በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው። ሊቃውንቱ እንደምታውቁት መጽሐፈ መነኮሳቱ ከሚመክረን ከሚያስተምረን ከሚገስጸን እንድንጥ ጠነቀቅም ከሚያስረዳን አንዱ እንዲህ አይነቱ ውዳሴና ከፍታ ነው። ምክንያቱም ካላወቅንበት በዚሁ ከፍታ ልክ አወዳደቁ ስለሚከፋ፣ ስለዚህ እኔ አሁን ምለው አደራችሁ ጸልዩልኝ ነው የምለው። እንዳማሩ አይሞቱ ሲባሉ ሰምታችኋለን። እንዳማሩ መሞት መልካም ነው። እንደተወደዱ መሞት መልካም ነው። እንደተመሰገኑ መሞት መልካም ነው። ስለዚህ ወደ ኋላ ሌላ ስም ለቤተ ክርስቲያኒቷም የማይጠቅም ለተመልካቹም፣ ለአመስጋኞቹም የማይጠቅም እግዚአብሔርንም የሚያሳዝን ተራ ስራ አለና ከተራ ስራ ሁሉ እግዚአብሔር ሰውሮኝ ጠብቆኝ በተልኮ በተሰጠኝ ተልእኮ በርትቼ ሁላችሁንም ሳላሳዝን ልሰራው የሚገባኝን ሰርቼ ለቤተ ክርስቲያን እናንተ እንደዚህ ከፍ አድርጋችሁ እንዳመሰገናችሁኝ በክብር እንደተቀበላችሁኝ ሁሉም ማይምረህ ቧት የሆነው ፈጣሪ ፍጥረታት የሆነው እሱም በክብሩ እንዲቀበለኝ በመጨረሻዋ ሰዓት ጸሎታችሁ ይርዳኝ እላለሁኝ። በሌላ መልኩ ትንሽ ስራ ሰርቶ መመስገን ትንሹን ስራ ዋጋ ሰጥቶ ከፍ ማድረግ አሁንም ለስራ ሊያነሳሳ ይችላል። በዚህ ትልቅ ትምህርት ሰጪ ነው ብዬ ደግሞ በሌላ በኩ አምናለሁ። ያው የሰነፎች ብሄል አለ አደለም? ሳልሰራ የተመሰገንኩኝ ብሰራማ እንዴት ልመሰገን ነው በሚል ሌትም ቀንም ሰርተው የበለጠ ለመመስገን እንደሚጠጉ ሁሉ ከሰነፎቹ እንዳንዱ ሳልሆን በትጋት ሌትም ቀንም ሰርቼ ትንሿን በጎ ስራ ትልቅ በጎ ስራ አድርጌ በእናንተ ፊት ሞገስ እንዳገኘ ሁሉ በአምላኬ ፊት እንዲሁም ሞገስ ኖሮኝ እስከ መጨረሻው ህቅታ ድረስ እናንተም በእኔ በተላላኪ አባታችሁ ሳታፍሩ እኔም እናንተን ሳላሳፍር እስከ መጨረሻው አቀታ ድረስ ሃይማኖትን በመጠበቅ በማስጠበቅ ስርዓቱን፣ ቀኖናውን በመጠበቅ በማስጠበቅ እግዚአብሔርን በፍጹም ልብ በማምለክ በማስመለክ ቅድስት ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን ከፍ ብላ በዓለም መድረክ ላይ እየተነገረላት እንደኖረች ሁሉ ወደፊትም ሲነገርላት እንዲኖር ሁሉም በምሳሌነት የሚጠቅሷትና የሚያወሷት ሁሉም ማንነቷን አውቀውና ተረድተው የሚማሩባት ሆና እንድትኖር በጋራ እንደ እግዚአብሔር ፈቃድ እየተመላለስን ህገ እግዚአብሔርን እየፈጸምን ትእዛዝ እግዚአብሔርን እያከናወንን እንድንኖር እግዚአብሔር ይርዳን፣ ቸርነቱ አይለን እላለሁኝ። ከዚህ በተረፈ ሁሉንም ዛሬ ሳምንት ሀገረ ስብከቱ ባህርዳር ማለት ነው። ዛሬም ሰሜን ጎጃም፣ ከዚያም በላይ በዓለም ዙሪያ ያሉት ሁሉ እናንተን ምሳሌ እያደረጉ አብረው እንዳሉ ሆነው እግዚአብሔርን አብረው እያመሰገኑ እኔንም ደካማ ተላላኪያቸውን በርታ፣ አይዞህ እያሉ በልዩ ልዩ ዘመን ባመጣው ነገር ሁሉ መልእክታቸውን ያደረሱኝን በዚሁ በሁለቱም ሀገረ ስብከት ስም በእግዚአብሔር ስም ልባዊ ምስጋና አቀርባለሁ። እግዚአብሔር ይጠብቅልኝ። ስለ ስጦታው ስለ ሁሉም ነገር ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ስጦታቸውን እግዚአብሔር ይቀበልልኝ። ሂደቱ ግን እጅግ ብዙ ዘመን ወይም ብዙ ዘመናት ካስቆጠሩት ሀገረ ስብከቶች ተወዳዳሪና አሸናፊም ሆኖ ባለፈው ወርሃ ጥቅምት ምላተ ጉባኤ ላይ የተሸለመ ትልቅ ሀገረ ስብከት ነው። ይሄ ያኮራል፣ አጀማመሩ ማለት ነው። እንኳን ደስ አላችሁ፣ ደስ ይበላችሁ። በፍቅር በአንድነት ሆነው ከወረዳዎቹ ሊቃነ ካህናት ጋር አንድ ላይ ሆናችሁ በመናበብ በሰራችሁት ባደረጋችሁት ምስጋና የከፍ ያለ ነው። በዚህ የተገኛችሁ የመንፈስ ቅዱስ ልጆቼ ቅድም ከየወረዳው የመጡ ሕፃናቱ ሳይቀር በእውነት እጅግ ያኮራል። መጥተው የሰንበት ተማሪዎች በዝማሪያቸው እግዚአብሔርን አመስግነዋል፣ እኔን አባታቸውንም ተቀብለዋልና ተቀብላችኋልና፣ እና እግዚአብሔር ይባርካችሁ። እግዚአብሔር በቤቱ ያሳድጋችሁ። እስከ መጨረሻው አቀታ ድረስ እግዚአብሔር ከእናንተ ጋር ይሁን። በጥበብ በእውቀት በምግባር በሃይማኖት ያሳድጋችሁ እግዚአብሔር የጠበቃችሁ፣ እግዚአብሔር ያክብራችሁ። በዓሉ የቤተክርስቲያን በዓል ነው። ምንም ምንን ተላላኪያችሁን ስም ይጠቀስ እንጂ ተመስጋኙም ተመስጋኙ እግዚአብሔር ነው። አስመስጋኙም ቅድስት ቤተ ክርስቲያን ነች። ለቅድስት ቤተክርስቲያን ጥብቅና መቆም ደግሞ የሁላችንም ኃላፊነት ስለሆነ ከልብ እግዚአብሔር ይባርክልን። ሁላችንም ለጸሎት እንድንነሳ በታላቅ ተጽና ጋብዛችኋለሁ። ቅዱስ ስምህንም እንዲህ እያልን በአንድነት እናመሰግናለን።